ሰላም፣ ሰላም ሰላማችሁ ይብዛ። በያላችሁበት እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንኳን ለዳግመ ትንሣኤ በሰላም አደረሳችሁ። በዓሉ የሰላም የጤና የደስታ የፍቅር ይሆንላችሁ። እንግዲህ እንደምታዩት ይኸው ቄጠማ ኮስኩሼ ቡና ቀራርቤ ላስጎበኛችሁ ላሳያችሁ ባህል በዚህ መልክ እያሳለፍኩ እገኛለሁ። እንደምትወዱ ተስፋ አድርጋለሁ። ከወደዳችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። አስተያየት ሀሳብ በኮመንት ላይ ጻፉ። ስለምታበረታቱኝ ስለምሰጡኝ አስተያየት ሀሳብ ከልብ አመሰግናለሁ። ቪዲዮ ከመጀመራችሁ በፊት ሁላችሁም ላይክ አርጉ፣ ለኔ ስለሚጠቅመኝ ቪዲዮ ላይክ አርጉ። በዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በማጥቆር ቤተሰብ ሁኑ። ሁል ጊዜ እኔ የምሰራው ቪዲዮ የሚለቀው ይደርሳችኋል ማለት ነው። የተለያየ የምግብ አሰራር አለ። ትወዱታላችሁ። እንግዲህ ዛሬ በዓሉ ይሄን ይመስላል። እንግዲህ እንደምታዩት እዚህ ጋር ሸብረቅ አድርጌ ያለው እጣንም ጭስ ጭስ እያለ ነው። ሁሉ ነገር በጣም ደስ የሚል ነው። እግዚአብሔር ይመስገን። በጤና በሰላም ጠብቆ ለዚህ ያደረሰን ከስንት ነገር ጠብቆን እንግዲህ እንደምታዩት ምግቡም ይኸው ይሄን ይመስላል። እንግዲህ ክኔቶ እዚህ ጋር ማለ ነው። እንግዲህ አብረን ባል እና ከብረ እና እናንተ ጋር እንዴት ናችሁ? እኔ ጋር ባል ደግሞ ይሄን ይመስላል። እግዚአብሔር ጠብቆ ለዚህ ስላደረሰን እሱ እያመሰገንን አብረን ባሉ እና ከብረ ላይክ ማድረጋችሁ እንዳትረሱ እስከ መጨረሻው ተከታተሉ። እንግዲህ ይሄን ይመስላል አስኩበኛችሁ መጀመሪያ ላይ ብዬ ነው ማለት ነው። ምግብ ከበለው በኋላ ቡና ማፍላት ጀምራለሁ። እንግዲህ እዚህ ጋር እንደምታዩት ቡና እየቆለው ነው ያለሁት ማለት ነው። አሁን ቡና እንቆላለን። እንደምታዩት ፈንድሻም ፈክቷል፣ ታቦት ቆርሷል። ምሳ ከበላን በኋላ አሁን ቡና እየቆለው ነው ያለሁት ማለት ነው። ኑ እንግዲህ ቡና አቦል ነው። እና ጠጡ፣ ቡና ጠጡ። እንግዲህ ቡና እንደዚህ እንደዚህ እያደርገን እናፈላለን። ና ቡና ቀስ በቀስ እንግዲህ ቆልቼ ትንሽ ሰዓት ይወስዳል። አጥቤ ቡና እየቆለው ነው ያለሁት። ያው ቪዲዮ ሲሰራ መጀመሪያ ላይ ድምፅ ለማስገባት ስላልተመቸኝ ቪዲዮ ከሰራው በኋላ ድምፅ አስገብቼ ነው እና እንደምታዩት እንግዲህ በዓል እኔ ጋር ይሄን ይመስላል። በጣም ደስ የሚል በዓል ነበር የምር ያሳለፍ ነው። እግዚአብሔር ይመስገን እግዚአብሔር በጤና በሰላም ጠብቆ ለዚህ ያድርሰናል ሁላችን። እግዚአብሔር ይመስገን። ለቀጣዩ ደግሞ አንዱ ሳይጎለን በጤና በሰላም ያድርሰን። እዚህ ጋ ጓደኛዬ ቡናና አሽተታው ብዬ ቪዲዮ ላይ ገብቶ ነው ማለት ነው። ሙሉ በሙሉ ቪዲዮ ላይ ገብቶ አያውቁም እነሱ ግን እንግዲህ እዚህ ጋር ቡና አሸቷል። እኔ ደግሞ ቡና ቆልቼ አውጥቼ ያለው ገልፍጬ እና እስቲ ቡና እንዲቀዘቅስ ከመንከሽከሻ ላይ ወደ ሌላኛው እቃ ገልፍጬ እዚህ ጋር እጣን እናደርጋለን። እጣኑን ጨስ ጨስ እያደረገን እንግዲህ የኢትዮጵያ ባህል ለዚህ ነው በቃ በጣም ድምቅ ደስ የሚለው ማለት ነው። እጣን ጨስ ጨስ እያደረጋችሁ ዳቧችን ፈንድሻችን ጉዝጋዙ ቄጠማችን። እንግዲህ ከሀገር ውጭ ያላችሁ እግዚአብሔር አምላክ በቀጣዩ ከቤተሰቦቻችሁ ጋር እንድታሳልፉ እግዚአብሔር ፍቃድ ይሁን። ሁላችን በያለንበት እግዚአብሔር ይጠብቀን። ለሁሉም በያለንበት ሰላሙን፣ ጤናውን፣ ፍቅሩን፣ አንድነቱን ያብዛ። እንግዲህ እንደምታዩት በዓል እኔ ጋር ይሄን ይመስላል። በዚህ መልክ እያሳለፍኩ እገኛለሁ። በጣም ደስ የሚል በዓል ነበረ የምር እና እንግዲህ እዚህ ጋር ቡና ፈልቶ ወጥቷል። ቡና በወተት ነው። ቡና እዚህ ማገናፈያ ነገር ላይ ግማሹን ከድስቱ ላይ ቀንሼ፣ ይኸው ደግሞ አሁን ቡና እንቀጣለን። አቦል ቡና ዳቧችን እንደምታዩት ኬክ ነው የሚመስለው ተቆርሶ ተቀምጧል። እና መጀመሪያ ላይ ወተት አድርጌ ከዛ ቡና ማድረግ ነው። በላው ላይ ሁለቱ ጓደኞቼ ነው ያሉት ማለት ነው እኔ ቡና ስለማልጠጣ እነሱ። እያፈለው ነው ያለው ማለት ነው። እና አሁን ደግሞ ቡና ክላውላ እናደርግና እንሰጣችኋለን ማለት ነው። አንዴ ታያችሁ። አሁን ቡና በወተት እንግዲህ ጾሙ ስለተፈታ ቡና በወተት ጾሙም ሲሆን ሳት ያው ጾሙ ተፈቶ አርብና ሮብ አሁን ለአንድ ወር ኃይል አይጾምም አይደለም እስከ እዛ ድረስ ቡና በወተት መጠጣት ይቻላል። ሮብና አርብ ደግሞ ጾሙ ሳት ሲደርስ ሮብና አርብ ደግሞ አይጠጣም። እና አሁን ቡና በወተት እንግዲህ ያው እንግዲህ ደርሷል። ለነሱ እየሰጠው ነው ይካር በባዶ ሜዳ ሰልፍ ስቲክ ላይ አቆሜ ነው ማለት ነው እየቀረጸ ያለው እና ቡና እንግዲህ እየሰጠን ነው። ከዚ ጋ ደግሞ ተመልሼ መጥቼ ያለው ሁለተኛ ቡና ከልተዋል። በመሀል እያቆምኩ ነበረ ያው ትንሽ ቪዲዮ እንዳይረስም ብዬ ብዙ እንትን እያልኩ ነበረ እና ጣኑ እያደረኩ ነው። አሁን ደግሞ ማለት ነው ትንሽ ከሳሉ አስቸጋሪ ስለሆነ ቶሎ ቶሎ ይጠፋል። ማለት አንዳንድ ከሰል ቶሎ የሚከስም አለ ማለት ነው። ፒ ሚዮን እና ቶሎ ይከስም አለ። እዛ ነው ቶሎ ቶሎ ብዬ ጣኑ እንዲጨስ ማደርገው ማለት ነው። እና ግን ይሄ ከረጅም ሰዓት በኋላ ነው ማደርገው። ቪዲዮ በማል እያቆምኩ በማል ደግሞ ስመልስ ነው እንጂ እንደዚህ በቀጥታ እንትን የሚባል አይደለም። ካልበለዚያ ቪዲዮ በጣም ይራዝማል ዝም ብዬ ከቀረስኩ ማለት ነው። እና በማል እያቆምኩ ምን እያልኩ ነው። እና እንግዲህ እንደምታዩት በዓል እኔ ጋ በዚህ መልኩ እያከበርኩ እገኛለሁ። አሁን ሁለተኛ ቡና ልቀዳ ነው ማለት ነው። መጀመሪያ ላይ ሱካር አድርጌያለሁ። ከዛ ወተት እናደርግ እና ከዛ ደግሞ ያው ቡና በለው ላይ እንቀዳለን። ቆንጆ ማኪያቶ ቡና ይሆናል ማለት ነው። እንግዲህ ይህ ሰርቪስ ላይ እያደረግኩ ነው፣ እየሰጠው ሰርቪስ አቀብሉኝ ብዬ ካሜራ ላይ መግባት ስለማይፈልጉ ነው ማለዘበው ማለት ነው። ጓደኞቼ ካሜራ ላይ አይገቡ ካሜራ ይፈራሉ። ለዛ ነው።

አሳሎ ቶሎ ነው የሚከስመው። እንደዛ መጀመሪያ ላይ በጣም ፔም ነበር እና በማታ ላይ እያጠለልኩ ነው ወተትም እንትን ምነው ማለት ነው። አንዱ ወተት ሲበዛ ይወደም አንዱ ደግሞ መካከለኛ ሲሆን ነው የሚወዳው። ሁሉም እንግዲህ በየጸባዩ ነው የምትይዙት ማለት ነው። እና እንግዲህ ቤተሰብ እንደምታዩት በዚህ ማልኩ ሰንባቱም ዳግም ትንሳኤም በዚህ መልኩ እያለፈ ይገኛል። እናንተ እንዴት ነበር? እስኪ ኮሜንት ላይ ሀገሬ ናፈቃችሁ ቤተሰብ ቤተሰብ የናፈቃችሁ እግዚአብሔር ብላችሁ በቀጣይ ደግሞ ከቤተሰብ ጋር እንደምታሳልፉ እግዚአብሔር ፍቃድ ይሁንላችሁ። ዋናው ጤና ነውና ጤና ይስጣችሁ። ከሀገር ውጭ ያላችሁ ይሄ ወንድሞቼ በያላችሁበት ፈጣሪ ሰላሙን ያብዛላችሁ ደግሞ እንድትመለሱ ያው ሀገር ሰላም ሲሆነው እና እግዚአብሔር ሀገራችን ሰላም ያደርግልን። ከተማም ቀጠሪም ለሰው ልጅም ሰላም ይስጠን። ፍቅር አንድነቱን ያብዛ። ሁላችን በያለንበት እሱ ይጠብቀን። እንግዲህ ሁለተኛው ቡና እንግዲህ ልሰጥ ተነስቼአለሁ። ቡና አስቀምጫለሁ እና ያው በዓል ስለሆነ ቀደም ብሎ ምግብ ስለተበላ ነው። ፋንድሻ ይቆይ ብሎ ነው እረስቼው አይደለም። ለጌጥ ነው የተቀመጠው እንዳትሉኝ ማለት ነው። እና ያው ትንሽ ቆይቼ ደግሞ እስቲ ያዙ ብዬ ዳቦም ፋንድሻ ማስይዤ ምን ብዬ ተመለስኩኝ እና እዚህ ጋር ደግሞ ክኔቶ ቅድቼ ይዤ መጣሁት ጥቁር ስላለ ሌላ መጠጥ እንዳይመስላችሁ ክንቶ ነው ማለት ነው። ሌላ አመጣጥ የለም። ቆንጆ ክንቶ ነው የተሰራው። ከዚህ በፊት እንግዲህ እየሰራሁት የክንቶ አሰራር አለ፣ እሱን ገብታችሁ ማየት ትችላላችሁ። እና የምር በቃ በአንድ ቀን ነው ይሄን ክንቶ እንትን ያለው ማለት ነው። የፈለው የተለያየ ነገር አስከብቼ በቃ በጣም ቆንጆ እና የምር የሚጣፍጥ ነው ያበጤ ማለት ነው።

የሆነ በቃ በልታችሁ የሚጨርሱት ይመስላል። ግን ባህል ላይ ሲሆን ምግብ አይበላም። ለዛ ነው ቀደም ብዬ ዳቦን ፈንድሻ ያላሳስኩት ይቆይ ብሎይ ማለት ነው እና አሁን ደግሞ ሶስተኛ ነው የሚቀረው ቡና እየጠጡ ነው። ፈንድሻ ተይዟል። ይኸው እንግዲህ ባህሉ ይሄን ይመስላል። ለዚህ ያደረሰን እግዚአብሔር ለቀጣዩ ያደረሰን እና አሁን ደግሞ ቪዲዮ ባቆምኩበት አስጀምሬ ጀምሬ እዚህ ጋር ተቀምጦ ያለው ሶስተኛ ቡና ፈልቼ ማለት ነው። እንደምታዩት እዚህ ጋር ከሰልጠሞ እስጣን ላድርግ ብዬ ረጅም ሰዓት ከቆይታ በኋላ ስለሆነ ከሰሎ ይከስማል። ከዛ ከሰል እየጨመርኩ ምን እያደረኩ ዕጣን እያደረኩ ነው። አሁን ሶስተኛ አፍልቻለሁ ቡና ልጨርስ ነው፣ ትንሽ ነው ቀራ ማለት ነው። እና ዕጣን ጨምረን እስቲ ጨስ ጨስ እናድርግና እኔ ጋ ቡና እንቀጣለን። ወተቱን መቁ ብሏል።

ዋናው ጤና ሲኖር ነው። ምን እግዚአብሔር ይመስገን ባህሉ የምር ጥሩ ባህል ነበረ። እንግዲህ በዚህ መልክ ባህል አልፏል። አሁን ሶስተኛ ቡና ልሰጥ ነው። ባህሉ እኔ ጋር ይሄን ይመስላል። ድምቅ ፍክት ብሎ በዚህ መልኩ ከጓደኞች ጋር አሳለፈን ለዚህ ያደረሰን እግዚአብሔር እያመሰገንን ለቀጣዩ ሳይለየን ጤናውን ሰላሙን ሰጥቶ ሀገራችን ኢትዮጵያ ሰላም አድርጎ ቤተሰቦቻችንም ጠብቆ ከሀገር ውስጥም ከሀገር ውጭም ያላችሁ ከቤተሰቦቻችሁ ጋር የማታሳልፈው ከቤተሰቦቻችሁ ጋር እንዳታሳልፉ፣ እንግዲህ መልካም ምኞት እየገለጽኩ በዚህ መልኩ ቪዲዮን አበቃለሁ። ሰላሙ ለሀገራችን፣ ሰላሙ ለሰው ልጅ በሙሉ ይሁን። ፍቅር አንድነቱን ያብዛ። ሀገሬ የሚዬ ኢትዮጵያ ሁሌም ሰላም ትሆን። እንግዲህ ህይወት ቀረብስ እንዴት እንደሚያምር ህይወት ይህን ይመስላል። በቀጣይ ቪዲዮ እስከ ስንገናኝ ድረስ በያላችሁበት በሰላም ጤናውን ፍቅር አንድነት ያብዛላችሁ። ሁላችሁም ቪዲዮ ከመጀመራችሁ በፊት ላይክ ላይክ ማርኩ ሁላችሁ ላይክ አድርጉ፣ ሼር አድርጎ፣ ኮመንት አድርጎ አስተያየት ሀሳባችሁ በኮመንት ላይ ጻፉልኝ። ብያላችሁ በሰላም ጤና ይብዛላችሁ፣ ጤና ሰንብቱ፣ ጤና ሁኑ። የዓመት ሰው ይበለን፣ እግዚአብሔር የዓመት ሰው ይበለን፣ ይጠብቀን። በያለንበት ጤና ሁኑ፣ ተከታተሉ። ቻው ቻው፣ እወዳችኋለሁ። ቻው ቻው ቻው።